ከአካታችነት ወደ ባለቤትነት በሚል መሪ ቃል የተዘጋጀ የአካል ጉዳተኞች ጉባኤ ተካሄደ። መጋቢት ስድስት ቀን 2017 ዓ ም በአሜሪካን በአርሊንግተን ሀገረ ስብከት ከአካታችነት ወደ ባለቤትነት በሚል መሪ ቃል የአካል ጉዳተኞች ጉባኤ የተዘጋጀ ሲሆን በእለቱም አካል ጉዳተኛ የሆኑ ቤተሰቦችና ካቶሊካውያን ተገኝተዋል። በጉባኤው ብፁዕ አቡነ ሚካኤል ቡርቢጅ በተካሄደው ጉባኤ የመክፈቻ ንግግር ያደረጉ ሲሆን ጌታችን ኢየሱስ ክርስቶስ ክርስቶስ እኛን ለማበረታታት ለመፈወስና ለመርዳት ሁሌም አለ በማለት ተናግረዋል። በእለቱም ከ ሁለት መቶ በላይ ሰዎች በሀገረ ስብከቱ ጉባኤ የተገኙ ሲሆን በእንግሊዝኛና በስፓኒሽ ቋንቋዎች በአካል ጉዳተኞች አእምሮ የስሜትና የአካል ል ዙሪያ ላይ ማጽናኛ ንግግሮች ቀርበዋል። በንግግሩም አካል ጉዳተኛ የሆኑ ሰዎች ለራሳቸው እንዴት መሟገት እንዳለባቸው እና እንዴት ራሳቸውን መምራት እንደሚገባቸው የተገለጸ ሲሆን በአርሊንግተን ሀገረ ስብከት ካቶሊክ ትምህርት ቤቶች የበላይ ተቆጣጣሪ ዳያን ኤሊዮት ለሲኤንኤ እንደተናገሩት ለካቶሊክ ትምህርት ቤቶች ሁሉም የእግዚአብሔር ልጆች እናገለግላለን የሚል አስተሳሰብ እንዲኖራቸው ማድረግ አስፈላጊ እንደሆነ ገልጸዋል። ይህ መርሃ ግብር አካል ጉዳተኛ ሰዎችን እንዲያከብሩ ተሰብሮ ለቅዱስ ቁርባን እንዲዘጋጁ እንደሚረዳ በሀገረ ስብከቱ የልዩ ፍላጎት አስተባባሪ ናንሲ አማኑኤል የገለጹ ሲሆን በዚህ ፕሮግራም ከ150 በላይ የሚሆኑ ጎልማሶችና ሕጻናት እንደተገኙም አክለው ገልጸዋል።